ዓለማችን የፈጠራና የኢኖቬሽን ታሪክ ውስጥ ከየትኛውም ቴክኖሎጂ በላይ በፍጥነት እንደተቀጣጠለና እንደተስፋፋ ይነገርለታል የዲጂታል ቴክኖሎጂው። የተባበሩት መንግስታት እንደሚያስቀምጠውም ለወትሮ ቴክኖሎጂዎች ወደ ታዳጊው ዓለም ለመድረስ ጊዜ ቢፈጅባቸውም የዲጂታል ቴክኖሎጂው ግን በሁለት አስርት ዓመታት ውስጥ ብቻ 50 በመቶ ከሚሆኑ የታዳጊ ሀገራት ህዝብ እጅ ገብቶ ብዙ ለውጦችን ከስቷል። ታዲያ የዚህ ቴክኖሎጂ ፈጣን ስርጭት በፈጠረው ውስብስብ የሳይበር ስነ ምህዳር የሰዎች ያኗኗር ዘይቤ ብቻ አይደለም የተለወጠው ለጥቃት ሰለባ የሚሆኑበትን መንገድ ጭምር እንጂ ከነዚህ ስጋቶች መካከል ቀዳሚው የሳይበር ጥቃት ነው የሳይበር ጥቃት በኮምፒውተር መረብ የኮምፒውተር ስርዓት አሊያም ዲጂታል መሳሪያ ውስጥ ያለ ፍቃድ በመግባት መረጃን የመስረቅ የመቀየርና የማጥፋት አሊያም በሌሎች ሀብቶች ላይ ጉዳት የማድረስ ሙከራ ወይም ተግባር ነው የአይቤኤም ዳሰሳ እንደሚያመላክተውም በ2024 4.4 ሚሊዮን በላይ የመረጃ ጠለፋዎች ተከስተዋል። ሌሎች ግለሰባዊ ማኅበራዊ፣ ብሎም ሀገራዊ ጉዳቶቻቸውን ወደ ጎን ብለን እነዚህ ጥቃቶች በ2024 ብቻ 9.2 ትሪሊዮን ዶላር ኪሳራን አድርሰዋል። ይህ ቁጥር በ2028 ወደ 13.8 ትሪሊዮን ዶላር እንደሚያድግም ይጠበቃል። ይህ ዓይነቱ ከፍተኛ ጥፋት እያስከተሉ ያሉት የሳይበር ጥቃቶች መነሻቸው ከተለያዩ ምንጮች ሆኖ እናገኘዋለን። በሰዎች ዙሪያ የሚመጣ ማን ኢን ዘ ሚድል የሚባል የሰዎች የአዌርነስ ችግር፣ ከሶፍትዌር በየጊዜው ፓች የሚወጣውን ኢንስቶል አለማድረግ፣ ሬጂስተርድ የሆነ ሶፍትዌር አለመጠቀም እዛ በተረፈ እንግዲህ በስቴት ስፖንሰርድ የሆነ ደግሞ አገራዊ ሉዓላዊነትን የሚፈታተን ጥቃት አለ። በቅርቡ ደግሞ ከቴክኖሎጂ ማደጋ የአርቲፊሻል ኢንቴሊጀንስ ቤዝድ የሆኑ ወይም ደግሞ በዚያ ኢንሄንስድ የሆነ ጥቃት እያደገ መጥቷል። ስፓይዌር የስለላ እትኖች ብዙ ጊዜ ፓሲቭ በሆነ መንገድ ሳናቃቸው ብዙ ነገሮችን የሚሰርቁ ባክዶር እንባላለ በዛ ገብተው ምስጢር የሚበረብሩ እነዚህ እንትኖች አሉ። ማልዌር የምንላቸው የቫይረስ እና ቫይረስ ነክ የሆኑ የኢሜል ፊሽንግ ሊሆን ይችላል። የአይደንቲቲ መስረቅ ሊሆን ይችላል። ክፍያ ለመጠየቅ በሚያመች መንገድ ሶፍትዌሩን ወይም ደግሞ ያለውን ሲስተም በጠቅላላ ብሎክ ያደርጋሉ፣ ይዘጋሉ የማጥፋት ዴሌት የማድረግ እንትናለ ጠቅላላ ሲስተሙ። እንደ በርካታ ታዳጊ ሀገራት ሁሉ ኢትዮጵያም የዜጎቿ ዲጂታል ቴክኖሎጂ ተደራሽነትና ትስስር በፍጥነት እያደገ ሲሆን አሁን ላይ በይነ መረብ ተጠቃሚዎች ቁጥር 28 ሚሊዮንን ተሻግሯል። ይህ እያደገ ያለ ዲጂታላዊ ትስስር ሀገራዊ ሳይበር ጥቃት ተጋላጭነትንም እያሳደገው ይገኛል አሁን ላይ በጣም እየተስተዋለ ያለው የሳይበር ጥቃት አይነት የፊሽንግ ግለሰቦችን ታርጌት አድርገው የእነሱን ግላዊ መረጃ በመጥለፍ ያልተገባ ፋይናንሽል ጥቅም ለማግኘት የገንዘብም ይሆን ኢኮኖሚ ጥቅም ለማግኘት የሚደረግ ጥቃት አይነት ነው ማለት ነው። ከዚህ በተጨማሪ የዲዶስ አታክ የምንለው አለ። ይሄ መሰረተ ልማትን ለማቋረጥ የሚደረግ የጥቃት አይነት ነው። ከዚህ በተጨማሪ የኢንትሩዥን አታክ ደግሞ የምንለው አለ ይሄ ሰርጎ ሲስተሞችን ሰርጎ ለመግባት የሚደረግ የጥቃት አይነትም አለ እነዚህም ዌብሳይቶች ዌብ ሰርቪሶች ላይ የሚደረጉ ተደጋጋሚ ጥቃቶች ሲሆኑ እነዚህም በተለይ ይስተዋላሉ በተለይ ከፍተኛ ሪስክ ተብሎ በእኛ ሀገርም አሳሳቢ ደረጃ ያለው ክሪቲካል ኢንፍራስትራክቸር የምንላቸው ወሳኝ መሰረተ ልማት እንደ ዳሙ ሊሆን ይችላል። የግድቡ መብራት፣ ፓወር ፓወርን በተመለከተ የውሃ የጤና አገልግሎት፣ የሪሰርች እና የተለያዩ የተለያዩ ፋይናንስ ሴክተሩ በተለይ በከፍተኛ ደረጃ ቨርነረብል የተጋላጭነት ያለው ነው፣ እና ለእነዚህ ላይ የሚደረገው ጥንቃቄ እጅግ በጣም አስፈላጊ ነው፣ ፈታኝ ነው። በኢትዮጵያ የበይነ መረብ ስርጭትን በቀዳሚነት እያሳደጉ ከሚገኙ ምክንያቶች መካከል የማኅበራዊ ሚዲያው ተጠቃሚነት ይጠቀሳል። ታዲያ ከቅርብ ጊዜያት ወዲህ ከ8 ሚሊዮን በላይ ንቁ ተጠቃሚዎች ያሉትን ማኅበራዊ ሚዲያውን መሰረት ያደረጉ የሳይበር ጥቃቶች በቁጥርና አይነታቸው እየተበራከቱ ይገኛል። በተለይም ከተራው ማኅበረሰብ እስከ ከፍተኛ የመንግሥት ኃላፊዎችና ተቋማት ድረስ ሰለባ የሆኑበት የማኅበራዊ ሚዲያ ጠለፋ ከፍተኛ ስጋትን ደቅኗል። ባለፉት ሶስት ወራትና ከዛ በፊት የነበሩ ወራቶች ላይ ተደጋጋሚ የሆነ የአካውንት ቴክኦቨር ከግለሰቦች ጋር፣ ከመንግስት ትላልቅ ኃላፊዎች ጋር፣ ከቢዝነስ ኦነሮች ጋር ተያይዞ የሚመጣ አካውንት ቴክኦቨር አለ። የዋትሳፕ አካውንታቸውን መጠለፍ፣ የቴሌግራም አካውንታቸውን መጠለፍ እና እኛ ጋር የሚመጣው ሪፖርት ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣው ማለት ነው አካውንቱን የሚጠልፈው ሰው ለቤተ ዘመድ ተቸግር ያለውና ብር ላኩልኝ የሚል ሜሴጅ በመላክ በጣም እዚህ ላይ መቼም በቁጥራዊ ለማቅረብ በሚከብድ ደረጃ በጣም ብዙ ሰው እየተታለለ እና በጣም ብዙ ሰው ላይ ኪሳራ እየደረሰ ነው ባለፉት ዓመታት ውስጥ። በኢትዮጵያ ፖሊሲና ስትራቴጂ ተቀርጾላቸው በከፍተኛ ትኩረት እንቅስቃሴ ከሚደረግባቸው ጉዳዮች መካከል ዲጂታላይዜሽን ይገኝበታል። አሁን ላይም 900 ያህል መንግስታዊ አገልግሎቶች ዲጂታል አሰራርን በመከተል ይሰጣሉ። የዲጂታል አገልግሎቶች በዚህ መልኩ እየተስፋፉ መምጣት አገልግሎት አሰጣጥን ቢያሻሽልም በሌላ መልኩ ግን የሳይበር ጥቃቶች ተጨማሪ ስጋት ምንጭ እንዲሆኑ አስችሏል። አታከሮች የተለያዩ የሴንሲቲቭ የሆኑ ፐርሰናል ዳታዎችን በብዛት እንዲሁም በተወሰነ መልኩ በመሰብሰብ ወደ ለሶስተኛ ወገን አሳልፎ የመስጠት የመሸጥ ቴንደንሲዎች እናያለን። ይሄ የመጀመሪያው ዳታ ብሪች የምንለው ማለት ነው። ሌላውና በከፍተኛ ሁኔታ የምናየው ስጋት ደግሞ ዲጂታላይዜሽን ከመምጣቱ ጋር ተያይዞ የኢንፍራስትራክቸሮችን የማጥፋት ሁኔታም አለ። ይህምን ማለት ነው። አታከሮች አሁንም የተለያዩ ቴክኖሎጂዎችን በመጠቀም የተለያዩ ቴክኒኮችን በመጠቀም ሲስተሞች አክሰሰብል እንዳይሆኑ ያደርጋሉ። በኢትዮጵያ የዲጂታላይዜሽን እንቅስቃሴው ማሳያ ከመሆንም ባሻገር የበርካታ ዲጂታል አገልግሎቶች መሠረት ሆኑ እናገኘዋለን ብሔራዊ ዲጂታል መታወቂያ ስርዓት ወይም ፋይዳን አገልግሎቱ እስካሁን ከ26 ሚሊዮን በላይ ግለሰቦች የባዮሜትሪክ መረጃን በመውሰድ ዲጂታል የማንነት መታወቂያን ሲሰጥ ቆይቷል። የዲጂታል መታወቂያ አገልግሎት መሰረቱን ዲጂታል ስርዓት ላይ እንደማድረጉ ለሳይበር ጥቃት ስጋት ተጋላጭ አድርገዋል። የናሽናል አይዲ ውስጥ የተለያዩ ፖርታሎች አሉ፣ ዌብሳይቶች አሉ። እነዚህ ዌብሳይቶች ማህበረሰቡ የሚገለገልባቸው ናቸው። ስለዚህ እነዚህን አክሰሰብል እንዳይሆን፣ እኔ በፈለግኩት ሰዓት ዌብሳይቱን አክሰስ ማድረግ ባልችል የተለያዩ ፖርታሎችን አክሰስ ማድረግ ባልችል መሰረተ ልማት ተጓደለ ማለት ነው። የኢንተርኔት መሰረተ ልማት ስለሆነ፣ ይህም ኢንተርናል ትሬትም አለ፣ የውስጥ ስጋት ማለት ነው። ሰራተኛ ለራሱ ጥቅም ሊሆን ይችላል፣ ታምኖ የተሰጠውን አክሰስ፣ ፓስዋርድ ሊሆን ይችላል። የተለያዩ ሚስጥሮች አሳልፎ ለሌላ መስጠት ወይ ደግሞ ለራሱ በመጠቀም ለማጥፋት ሊሞከር ይችላል። ስቴት ስፖንሰርድ የሆኑም ሊመጡ ይችላሉ። ጠላት የምንላት አገር ከባባድ የሚባሉ አከሮችን ቀጥራ ጥቃት ልታደርስብንም ትችላለች ማለት ነው። ግለሰቦችን ታላሚ ከሚያደርጉት የሳይበር ጥቃቶች መካከል እንደ ፋይዳ ያሉትን የግለሰብ ማንነት የሚያረጋግጡ አገልግሎቶችንም ሆነ ልዩ ልዩ የማህበራዊ ሚዲያና የበይነ መረብ እንቅስቃሴዎችን ኢላማ የሚያደርጉት የማንነት ስርቆት ወንጀሎች ይገኙበታል። እነዚህ ወንጀሎች ከዕለት ወደ ዕለት አሳሳቢነታቸው እየጨመረ ይገኛል። በአሜሪካን ብቻ በየአመቱ 6.4 ሚሊዮን የማንነት ስርቆትና ማጭበርበር ወንጀሎች ሪፖርት እንደሚደርሰው የሀገሪቱ የንግድ ኮሚሽን መረጃ ያመላክታል። ይሄ ምን ማለት ነው? እንግዲህ እኔ አብርሃም ሆኜ ሳለ የሌላ ሰው አይደንቲቲ እንዲኖረኝ በማድረግ የሌላ ሰው ማንነት እንዲኖረኝ በማድረግ ከበደ በማለት ከበደ ሊያገኛቸው የሚችላቸውን አይነት አገልግሎቶች ለማግኘት ስሞክር ወይም ደግሞ ሳገኝ አይደንቲቲ ቴፍት የማንነት ስርቆት አደረስኩኝ ማለት ነው። ትሬንዱን ብናይ ትልልቅ ሰዎች፣ ትንንሽ ድርጅቶች የሳይበር ሴኩሪቲ አቅማቸው ባልጎለበተ በዛ በኩል የአይደንቲቲ አይደንቲቲ የፐርሰናል ኢንፎርሜሽን መስረቅ በጣም የተለመደ ነው። የምንጠቀማቸው ለተለያዩ የሚዲያዎች የዲጂታል ሚዲያ ሞባይላችን ሞባይላችን ላይ ሴቭ እናደርጋለን፣ ኮምፒውተራችን፣ ሌላም ሌላም ቦታ እና እነዚህ ሴቭ የተደረጉት በተለያየ መንገድ ኤክስፖዝድ የሆኑ ቨርነረብል ይባላል፣ ተጋላጭ ናቸው እና አይደንቲቴፍት የሚመጣው ለዚህ ነው። የማንነት ስርቆት ብሎም ሌሎች ከዲጂታል ማንነት ጋር ተቆራኝተው የሚነሱ የሳይበር ወንጀሎችን ለመከላከል ተቋማት ትልቁ ኃላፊነት ይወድቅባቸዋል። በዚህ ረገድ የበርካቶችን የማንነት መረጃ ሰብስቦ የሚገኘው ብሔራዊ ዲጂታል መታወቂያ የግለሰቦችን መረጃ ብሎም ሀገራዊ ዲጂታል ስርዓቱን ከሳይበር ጥቃት ይጠብቃሉ ያላቸውን ልዩ ልዩ እርምጃዎች እየወሰደ ይገኛል። ለዲቴክሽን የሚያገለግሉ ቴክኖሎጂዎች አሉ። አልፎ ደግሞ በጣም በከባዱ ሁኔታ ሲመጣ ሪል አታክ ሲመጣ ብሎክ የምናደርግባቸው እዛው ራሱ የሚመልስልን ሪስፖንሲቭ የሆነ ቴክኖሎጂዎችንም ኢምፕሊመንት እናደርጋለን። ሌላው ደግሞ ዳታው ላይ የመቆለፍ ወይም ደግሞ መመስጠር ይባላል። ለዛ የሚያግዙ ቴክኖሎጂዎችን፣ ኢንክሪፕሽን ቴክኖሎጂዎችንም እንጠቀማለን ማለት ነው። ዳታው በራሱ ሰኪሮ ሆኖ ነው እንዲቀመጥ ወደፊት አውቶሜትድ የሆነ በኤአይ የታገዘ ጥቃት ሊመጣብን ይችላል። ስለዚህ ኤአይ ቤዝድ የሆኑ ሲስተሞችንም ኢንተግሬት ለማድረግ ላይ በእቅድ ይዘናል ማለት ነው። ኢኤስኤምኤስ ወይም ደግሞ አይሶ 27001 ሰርቲፊኬሽን ገና አላገኘንም፣ ፕሮሰስ ላይ ነው። ለዛ የሚሆን ዝግጅታችን ኦልሬዲ ጨርሰናል፣ በቅርቡ ሰርቲፋይድ እንሆናለን። ይህ አይነት የጥንቃቄ እርምጃዎች የመረጃ አስተዳደርም ሆነ አገልግሎት አሰጣጣቸውን ዲጂታል ባዞሩ ሁሉም ተቋማት ዘንድ ገቢር ሊሆኑ ይገባል። እነዚህ የቅድመ ጥንቃቄም ሆነ ግብረ መልስ እርምጃዎች የተቋማትን ንብረት ከመጠበቅ ባሻገር ዋነኛ ሀብታቸው የሆኑት ተገልጋይ ደንበኞቻቸውንም መጠበቅ ይገባቸዋል። አንድ ወደ ዲጂታል ምህዳር ወይ ደግሞ ዲጂታል ኢኮሲስተሙን የሚቀላቀል ተቋም የራሱ የሳይበር ሴኩሪቲ አወቃቀር እንዲኖረው ግድ ይላል። ለሰራተኞቹ የሴኩሪቲ አዌርነስ የመስጠት ለምን አብዛኛው የሴኩሪቲ ክፍተት ከግንዛቤ እጥረትም የሚመነጭ ከመሆኑ ላሉት ሰራተኞች ተቋሙ ላይ ለሚጠቀሙ ሰራተኞች ወይ ደግሞ ለተገልጋዮቹም ኢቨን የሳይበር ሴኪሪቲ ደህንነት ንቃተ ሕሊና ቢውልድ እንዲያረግ ኤክስፔክት ይደረጋል። ከዛ ደግሞ ተያያዥ ይህንን ስጋት ለመከላከል የሚያስችል ተያያዥ ደግሞ የቴክኖሎጂ አቅምም ቢውልድ እንዲያረግ ይፈለጋል። ስለዚህ ከሰውም ከአሰራር ስርዓትም ከቴክኖሎጂም አንጻር እንደ ተቋም ዝግጁ መሆን አለበት ማለት ነው። እያንዳንዱ ኢንስቲቱሽን የራሱ ፖሊሲ ፕሮሲጀርስ ያስፈልጋል። በየጊዜው ሪስክ አሰስመንት፣ ሪስክ አሰስመንት በጣም ተጋላጭነት ስላለ የአደጋን መጠን ደግሞ ማጥናት ያስፈልጋል። ሌላው እንግዲህ ሪፖርት ነው። ሪፖርት ማድረግ ኢንሲደንት ሪፖርት ይባላል። ማንኛውም የሚደርስን የጥቃት ምልክትንም ጭምር ነው። ጉዳት ከደረሰ ብቻ ሳይሆን ምልክቶችም ሲታዩ ሪፖርት ማድረግ ያስፈልጋል። ኮንቲኒስ የሆነ የስኪል ዲቨሎፕመንት ያስፈልጋል። የሳይበር ጥቃትን በየጊዜው አሳሳቢ እያደረጉት ካሉት ጉዳዮች መካከል ጥቃቶቹ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ እየታገዙ መምጣታቸው ነው። ይህን መሰረት ያደረጉ ጥቃቶች የተለምዶ መከላከያ አጥሮችን በተሻለ መሻገርና ከቁጥጥር መሰወር እንደሚችሉ ይነገራል። ታዲያ ሳይበር ደህንነት ቅድመ ጥንቃቄ ስራዎችም ይህን መሰረት እንዲያደርጉ ይጠበቅባቸዋል። ኢመርጂንግ ቴክኖሎጂዎች ላይ ፍጥነቱን፣ ፔሱን ለመከተል ጥረት እያደረግን ነው። ይህንን ለምሳሌ ከኤአይ ጋር የተያያዙ ቻሌንጆችን ለመመከት ኤአይ ኢንስቲትዩሽን አዋቅረናል። የኤአይ ፖሊሲም እንደዚሁ በቅርቡ ጸድቋል ማለት ነው እንደ ሀገር ራንሰም በኤአይ ታግዞ የሚመጣ ራንሰም መለየት በጣም ከባድ ነው። በኤአይ ታግዞ የሚመጣ ፊሽንግ ግን መለየት በጣም ከባድ ነው። ቢኮዝ በቀላሉ ሰው የላከው ኢምፐርሶኔት የማረግ አቅም ስላለው እሱን ቻሌንጅ ደግሞ ሊያረግ የሚችል ኤአይን መሰረት ያደረገ የዲቴክሽን ቱሎችም አሉ። ሁሉ ነገርህ ላይ ኤአይን ኢምቤድ የምታረክ ከሆነ ኤአይ የሚያመጣቸውንም ሪስኮች አብሮ ለመከላከል ይጠቅማል ማለት ነው። በተቋማት ብሎም እንደ ሀገር የሚወሰዱ የጥንቃቄ እርምጃዎች ጥቃቶችን በመመከት ረገድ ቁልፍ ሚና ቢኖራቸውም በግለሰብ ደረጃ የሚደረግ ጥንቃቄ አሁንም እጅግ ወሳኝ ሆኖ እናገኘዋለን። ቱፋክተር አውተንቲኬሽን መኖሩን ተጨማሪ ፓስዋርድ እና ሴኪውር የሆነ ፓስዋርድ መኖሩን ብናረጋግጥ ከእነዚህ ስጋቶች በቀላሉ እንተ ማለት እንችላለን። ግን በዋነኝነት ይሄ ጥቃት የሚያነጣጥረው ሰዎች የሚልኩልን ሊንኮች ላይ ነው። ለምሳሌ ለስብሰባ ተጋብዘሃል ና ይህን ሊንክ ተጭነህ የሆነ ስብሰባ ላይ ጆይን አርግ ተብሎ ሲላክ፣ የላከው ሰው ማን ነው አውቀዋለሁ ወይ፣ የተላከው ሊንክ እውነት የስብሰባ ሊንክ ነው ወይ ብሎ ማየት። ሚስጥራዊ ቁጥሮች ለሌሎች አሳልፈን መስጠት የለብንም። ፓስዋርድ ልንቀየርልህ ነው አግዙን የሚለው ሪኩዌስቶችን እንደዚሁ አለመቀበል። ቢኮዝ ባንኮች ለምሳሌ ግለሰብ ጋር እየደወሉ ፓስዋርድ የሚያስቀይሩበት ምንም ምክንያት የለም። ዲጂታል አገልግሎትና የዲጂታል መሳሪያዎች ተጠቃሚነት ከትናንቱ ልቆ በወደፊትም የሰው ልጆች ጉዞ ውስጥ ሚናው እንደሚጎላ ይጠበቃል። ኢትዮጵያም የተያያዘቻቸው የዲጂታላይዜሽን ትልሞች ግብ እንዲመቱ፣ ዜጎችም ዲጂታላይዜሽን ከሚያቀርበው በረከት ተካፋይ ይሆኑ ዘንድ ሳይበር ደህንነት በሁሉም ውጥን፣ በሁሉም ተግባራትም ውስጥ ታሳቢ ማድረግን የግድ ሆኗል። በመሆኑም ሁሉም አካላት ይህን ከግምት በማስገባት ዘመኑን የዋጀ ሳይበር ደህንነት ጥንቃቄ ሊያደርጉ ይገባል።